ቦሎኬት ነው እና በቦሎኬት የተሰራ ነው። ከውስጡ ሶስት ክፍል እችኛዋ ደግሞ ክችን ናት። በውጭ በኩል እችኛዋ ማለት ነው። ቁልፏ ተቆለፈ። እችኛዋ ከውጭ ያለች መጀመሪያ ያለች የኛው ቤት ሳይሰራ በፊት የነበረ ነው። እንግዲህ ይህን ትንሽ ሮቶን ትንሽ የተዘጋጀ ከራሱ ጋር ያለ ደግሞ ቆጣሪ በስም ብቻ ማስገብ ተከፍሎ ወደ ሌላ ሌላ ወጥ የማጠሩልኝ ልጆች የላችሁም። ዛዛ ነው። በጣም ሩቅ ነው። ክፍለ ሀገር ማለት እኮ ነው።

እና ኮርኒሱም ብቻ ችግር የለም። እና ግድግዳው ነው ይቀው ማረግ ጓዳውና እሄ ሳሎኑ ነው ጅምሳ ነው።

እና በብሎኬት የተሰራ ነው። ከውስጡ ሶስት ክፍል እችኛዋ ደግሞ ክች ናት። በውጭ በኩል እችኛዋ ማነው ቁልፏ ተቆለፈችዋ። ግቢ ይሄን ይመስላል። መቶ ስልሳ ካሪ መቶ ስልሳ ነው እና ይችኛዋ ከውጭ ያለችው አይ መጀመሪያ ያለች የኛው ቤት ሳይሰራ በፊት የነበረ ነው። እንግዲህ ይሄን ተ የሮቶ እንትን ምርጫቂ የተዘጋጀው የከራሱ ጋር ያለው ይቁ ደግሞ ቆጣሪ በስም ብቻ ማስገብ ተከፍሎበታል ተከፍሎበታል። መቶ ስልሳ ካሬ ነው እና ይሄን ነው። ውሃ ደግሞ ይወዚ ጋር እየተቆፈረ ነው እየተዘረጋ ነው ማለት ነው። እና ይሄንን ይመስላል። ሰላም ሰላም፣ ውዴ ተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አላቸው ክብሩ ይስፋ። ያው የዚህን ሰሞኑን እያያችሁ ነው። እና ዞር ዞር ብዬ መስራት ያልቻልኩበት ምክንያት ታውቃላችሁ። እና ለእናንተ አዳዲስ ነገሮችን ባመጣ በጣም ደስ ይለኛል። አሁንም ደግሞ ያው አዲስ ነገር ስላለን ወደ እናንተ የመጣሁት ያው አንዳንዶቻችሁ ባትፈልጉም፣ አንዳንዶቻችሁ ደግሞ ወደዚህ መስመር የሆኑ ልጆች ስለሚፈልጉ በማለት ነው ያው ገዝቶም ስላሳዩኝ በማለት ነው። እና የብሎኬት መጀመሪያ ውስጥ ሁላችሁም ወዳችሁት የነበረ ቤት ነበረ። እስካሁን ድረስ እየጠየቃችሁኝ ያለው ቤት ያ ቤት ነው። ሌላ አመጥቼላችሁ ብሎኬት ቤት ደግሞ የተወሰኑ ልጆች ያው ብሎኬት ቤቱን ነበር የምትፈልጉት። እና ዋጋ እኔ እውን እውነት ነው የምላችሁ የሚያምር በጣም የሆነ እስከ ቀጣው እስከ ሁለት ሚሊዮን እስከ ሶስት ሚሊዮን ማምጣት አቅቶኛል፣ አይደለም ግን፣ ሰርች ስላየሁት ስለማይጠራቀሙ ጉዴቶች ስለማይኖራችሁ በማሰብ እንዳቅማችሁ እያመጣሁላችሁ ያለሁት እና አንዳንዶቻችሁ ደግሞ እኔን ለመጣል እኔን ተስፋ ለማስቆረጥ እጅና እግሬን ታስሬ እንድቀመጥ

የምትሉ ሰዎች ግን ጤነኛ ናችሁ። የእውነት የምምላችሁ ግን ጤነኛ ናችሁ። እኔ በዚህ መስቀል የምልላቸዋል። ለምን ስቀሩ ትቀራላችሁ። ለነዚህ መልስ የምሰጠው ደግሞ ለራሳችሁን ታውቃላችሁ። የምትናገሩት ለዚህ በመስቀል ምምለው። ለምን ስቀሩ ምቀሩ። አብሮኝ የምቀሩ ግን ፈጣሪ ነው። ቢሮ በጣም የማይተወኝ ፈጣሪ ስለሆነ ማለት ነው። በውሸት ደግሞ በሷል ምል በሱም ቀላል አቅም እና በአሁኑ ሰዓት ስማዘዋወርም ገና ነው። መሸጥና መለወጥም አይቻልም። እንዲ የምትሉ ሰዎች ግን ጤነኛ ናችሁ? እኔ የሌለውን ነገር ኬታምጥቼ ነው የምቀባጥረው፣ ኬታምጥቼ ነው የማወራው? እዚህ ጋር ነው የምታየውን ነገር መታችሁ፣ የምታዩትን ነገር ለምንድን ነው መዋሸት ያስፈለገው? ያስፈለገ ለምን ዋሻለሁ? እናንተም ደግሞ እንዴት አድርጌ ነው በግድ ነው እንዴ? በእጃችሁ ቀምቼ የምወስደው ነው እንዴ? እኔ እኮ ተጠቀሙ እጋዊ ነው። ለባንክ ብራችሁን ከምታስቀምጡ መሬታችሁን ገዝታችሁ አትርፋችሁ ሽጡ። ባትኖሩበትም ነው እንጂ ያልኩት እዲ እግዚአብሔርን በጣም ነው የምትገርሙት። ግን ርብስ አፈጣሪ ግን ስንት አይነት ሰው ስንት አይነት ጸባያችን እንደቻለን ያላቀ ብቻ በጣም ከባድ ነው። ይህን መልስ የመለስኩላችሁ በጣም እኔ ለመጣል ወድቄ አልቅሽ የሆን መጥፎ ነገር ላይ ሆኝ ምናም ማየት የምትፈልጉ ሰዎች ናቸው

ወደ ሌላ ሌላ ቦታ የማጠሩልኝ ልጆች የላችሁ። እዛዛ ነው በጣም ሩቅ ነው። ክፍለ ሀገር ማለት እኮ ነው። ስንት ካሬ ስንት ኪሎ ሜትር እንደሆነ አታውቂም እንዴ? ምን ልትሆኚ ነው? ኦሮሚያ ክልል ምን ሊያደርግልሽ ነው? በጣም እኮ ሰው እንደዚህ የሚያረጉበት ሰው እንደዚ የሚያረጉ አረ በፈጠራችሁ፣ ራሳችሁ በራሳችሁ የሆነ አለም በግዛ መፍታችሁ ነው። ካልተመቻችሁ መተው ነው። ቪዲዮ ከተመቻችሁ ማየት፣ ካልተመቻችሁ ደግሞ ትውት ማድረግ ነው። የሌለ ነገር ለምንድነው እንትን የምትሉት? ያልተጻፈ ነገር እኮ ነው የምታነቡት። አሁን እዚህ ጫንጮ ማለት እኮ ሁለቴ ሶስቴ በታክሲ ትራንስፖርት እኮ አለም። ሎርማን ታክሲ ነው የሚወስደው የሚመልሰው። እስከ ሱሉልታ እስከ ጫንጮ ባጃጅ እኮ ይመጣል። እሺ ትልቅ ኪሎ ሜትር ሩቅ ኪሎ ሜትር ቢሆን ኖሮ ማለት ነው፣ እንዴት ባጃጅ ይሄዳል? ስንት ኪሎ ሜትር ነው መሄድ የምችለው ባጃጅ? ረብስ ማ እኔ እውነት በጣም ነው ብቻ የምገርመው። እኔ ገዛችሁ አልገዛችሁ ያው እራሳችሁን ታውቃላችሁ። እንደዚ ብላችሁኝ እንደገና ደግሞ ከአንዴም ሁለቴ ሶስቴ እንድመላለስ አድርጋችሁኝ፣ ከዚ በኋላ ደግሞ የሆነ ካልተመቻች ወይም አቅም አይችልም አንድ ነገር ነው፣ አልገዛም አንድ ነገር ነው። ግን ተራራ ነው፣ ሩቅ ነው፣ ካርታ የለውም፣ ብላን የለውም፣ ልፈርስ ነው፣ ፈራሽ ስለሆነ ነው ሰው የሚሸጠው። ተው እንጂ እናንተ የሆነ ነገር ሲሸጡ ፈራሽ ስለሆነ ነው እሺ ከብትም፣ የሆነ ነገርም ይሄን ነገራችሁ ሽሽጡ ለቃችሁ ለመሄድ ነው እንደሚሸጡት ወይስ እንዴት ነው? ከዛ ደግሞ ብለሽ ብለሽ ደግሞ የእውነት የአረብ ሀገር ያሉትን እህቶቻችን ልታጨረብሪ ነው ልበይ ነው ልበያቸው ብለሽ ብለሽ ደላላውሽ ገብታችሁ ኮሜንት ላይ ማት ትችላላችሁ። ደላላውሽ አንቺ የማገቢበት ነገር የለም ልምትሏላችሁ ሊብነት እስካልሆነ ድረስ መስረቅ እስካልሆነ ድረስ የሚያስነውር ነገር እስካልሆነ ድረስ በአደባባይ ደረቴን ነፍቼ እውነቱን እየተናገርኩኝ ይህ የሚገዛ ሰው ይገዛል። አስተዋቂ ያላለኝ ሰው አስተዋውቃለሁ። ገብቷቸል። ይህንን ነገር የምመልሰው ለሁላችሁ መለት፣ ታውቃላችሁ። የተናገራችሁትና ያልተናገራችሁት እኔ በጣም የሚያበረታቱኝ በጣም ጎበዝ በርቺ፣ ጠንክሪ። ዛሬ ላይ ያሰብሹ ነገር ላይ በአደርሽም ነጌ ላይ ወደፊት ትደርሻለሽ እያሉ የሚያበረታችሁ ይነፍናችሁ። ሁሉንም ሰው ማስደሰት እንደማይቻል አውቃለሁ። ገብቷቸን ሁሉንም ሰው ማስደሰት አይቻልም። እንኳን እኔ ሰው ሴት፣ ሌላ ቁም ነገር ጥሩ ነገር ሰርተው እንኳን የሆነ ነገር ብትሳሳት እዛው ነው የሚረግጧት። ገብቷቸል ስለዚህ እኔ ምንም አይመስለኝም። ብትሳደቡ፣ ምን ብትሉ አይጻፍብኝም። ውስጤንም አቆኔ ነኝ። እና ገና ለገና እንደዚህ እናንተ ውሸት ስለተናገራችሁ የማይሆን ነገሮች ስለተናገራችሁ ገነት ትተዋለች ወይም በሚዲያ ላይ ትጠፋለች ብላችሁ ተሳስታችኋል። አልጠፋም። እንዲሁም እኔ እንደዚህ እንትን ስትሉኝ እየበረታው እየጠነከርኩኝ ነው የምመጡ፣ ገብቶችን። ስለዚህ በጣም ለማከብራችሁ፣ ለውዴቶቼ፣ ለሚጠቅማችሁ ሰዎች መረጃውን ልንገራችሁ ያ ቦሎኬት ቤት ከፊት ለፊት ያስገባላችኋሉ ያ ቦሎኬት ቤት ውሃ ይገባል ብያችሁ ነበር ውሃም ገብቷል መብራት ደግሞ ተመዝግበው አይታችኋል እንጨቱ ቆሟል ቆጣሪ ብቻ ማስገባ ነው ምን መነ ወጪ ለባችሁ ወጪ ልኖሩ የሚችል ስም ማዘዋወር ብቻ ነው ስም ማዘዋወርም ተጀምሯል ቆየ እኛ የገዛ ነው ልጆች እንግዲህ ቀጠሮ ተይዘዋል በኦንላይን እንትን ልደረግ ማለት ነው ስለዚህ ምንም ውሸት የለው። እንደገና ውሃን ውሃ የገባበት ጣጣው ያለቀ እያላችሁ እየጠየቃችሁኝ ስለሆነ ጣጣ ያለቀበት ምንም ወጪ የሌለባቸው ውሃም፣ መብራትም፣ ግብርም ሁሉም ነገር የተከፈለበት ምንም አይነት ጣጣ የሌለበት ቤት አሁን እንግዲህ የተወሰነ ከአምስት ብያችሁ ነበረ አሁን ላይ የተወሰነ ቅናሽ አድርጓል። ያው ሰዎቹን በየጊዜው ልካለውኝ አያሉ ግን በትንሽ ብር ሳይስማሙ እየቀሩ እየቀሩ ስለሆነ ነው እንጂ። እስካሁን ብዙ ልጆች እንትን ብለዋል ግን በትንሽ ብር መጋጨት ስለሆነ ነው። ሰውየው ማዋጣኝ እነሱም ብር የለኝም እያሉ ስለሆነ ነው። እኔ ሁለቱም እንዲጠቀሙ ነው የምፈልገው። እውነት ለመናገር እዚህ ጋ ስመጣ አንድ ሰው ህይወቱ ከተቀየረ አንድ ሰው ከተኛበት ከነቃ ብር ባንክ ላይ ከማስቀመጥ ምንዛሬ ጨመረ እያላችሁ ሮጣችሁ ሄዳችሁ ከምታስገቡ እንድትጠቀሙ፣ ባትኖሩበትም አንድ ዓመትም ስድስት ወርም ዓመት ማስቀምጣችሁ አትርፋችሁ እንዲሸጡት ነው። ግዴታ መኖር አይጠበቅባችሁ ያንን ነገር በማለት ነው። አንድ ሰው ከዚህ ውስጥ ብዙ ተሳዳቢ ብዙ እንትኖች ቢኖሩ አንድ ሰው ግን እኔ ጋር ባትገዛ እንኳን እኔ ማስታወቁን ባትገዛ፣ በሚመቻትበት ቦታ ላይ ሄዳ መግዛት ትችላለች። ያላችኋቸውን ያንን ነው ግዴታ። እኔ የማስታውቁን እኔ የማሳየው ነገር ግዙ ምናምን እያልኩ አይደለም። ሁሌም ቢሆን ሳይሰለቸ የምናገረው ነገር ለእኔ የተጻፈው አይቀርም። ለእኔ ልሰጠኝ የተዘጋጀ ነገር ማንም ሊወስድብኝ አይችልም። በዚህም በቤቱ ከተጠቀምኩ ተጠቀምኩ፣ ካልተጠቀምኩ እዛ ቤት ሌላ ነገር ዛ እንትን ይለኛል ግዴታ። በዚያ ያልነበርም ስኖር የነበረው ራሴን አውቀዋለሁ። ገብቷችኋል? ስለዚህ እኔ ለሁላችሁም ሳይሆን የምትናገሩት ልታዩ የሄዳችሁ ሰዎች አሳየን ብላችሁ ብዙ ጊዜ ሰውንም እያደከምኩኝ እኔ ባልሄድም ብዙ ሰዎችን በአሁኑ ሰዓት ጊዜያቸውን እያቃጠልኩ ሰው እያላኩኝ ግን ልፈርስ ነው ወረቀት የተለጠፈ እንደዚህ ወረቀት የተለጠፈባቸው ካርታ ያላችሁ ሰዎች እንዳለ በኦንላይን ላይ ቀጠሮ እንዲያስይዙ እንዲመዘግቡ ነው። ማተብ ያለው በር ላይ እየተለጠፈ ያለው እነሱ ምን ብሎ ይነግሯቸዋል? ለብዙ ብሎ ከአንድም አንዲት ልጅም እንደዚ ነበር፣ ሌላ የሆነች ልጅም እንደዚሁ ሊፈርስ ስለሆነ እንዳለ አካባቢው ላይ ነጭ ወረቀት ትንሽ ትንሽ ማተብ ያለ፣ ግማሹ ማተብ ያለ፣ ግማሹ ማተብ የሌለው ተለጥፏል። ሌላው ደግሞ ተራራ ነው፣ ሌላው ደግሞ ጫካ ነው፣ ሌላው ደግሞ እልም ያለ ገጠር ነው ብላችሁ የተናገራችሁ ሰዎች ታውቁታላችሁ። አለመግዛት ኮመፍታችሁ መፍታችሁን ግን ለምንድን ልጆቹን የምትዋሿቸው? ቀን ያሉ ድርኩትም ወይም አካባቢው ሩቅ ነው ወይም ሌላ ምክንያት ማድረግ ትችላላችሁ። ግን እኔ ስሜን ለማጥፋት የማይሆን ነገር ያልተጻፈ ነገር የምታነቡ ሰዎች ዛቤ ልቦና አይሰጣችሁ። ለማንኛውም ልል የፈለግኩት ያኛው ውሃ ገብቶበታል፣ ቆጣሪም ማስገባት ብቻ ነው። ቀን እየጠበቁ ነው። ስለዚህ የምትፈልጉ ቤቶች ስላላችሁ መግዛት የምትፈልጉ ብዙ አይነት ቤቶች አሉ። ከዚ ቤት ጋር የዚህን ሰሞን ሄጄ የማሳያችሁ ይሆናል። ስለዚህ አሁን ሌላ ሌላ እንትና ማለ እያሳስና ነበረው የውዴታችን ቤትም እሱን ነገ ቀርጭ የማሳያችሁና በያላችሁበት ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለምን የምጠሉኝም ስላላችሁ አክብራችሁ ጆሯችሁን ሰጣችሁ የምታዳምጡኝም ስላላችሁ ሁሉንም ሰው እንደማስደሰት እንደማይቻል ስለማቅ እንግዲህ እግዚአብሔር አምላክ አገራችን ሰላም ያድርግልን። ሰላም ሲሆን እኔም እንደዚህ የማውረውና ለሁላችሁ መልስ ይሆናል ብዬ አስባለሁ። ደራሁን ይብል